የሆነ ነገር ሲፈጠር ስታዩ ለመናገርም ለመፍረድም አትቸኩሉ። መናገር ብቻ ስለቻላችሁ ማየት ብቻ ስለቻላችሁ ሁል ጊዜ እውነት ነው ማለት አይደለም። በሕይወታችን ውስጥም ሆነ በሌላ ሰው ሕይወት ውስጥም ማለት ነው። እንግዲህ ዛሬ ቅመም እየመታለች በጣም ተናፍቀዋል ጨሪቃዎች። በጣም ጨንቆይ ነበር እውነት ለመናገር ማለት ነው እና እንግዲህ ዛሬ እውነታውን ተናግራለች ከብሩኬ ጋር ያጣላት ነገር ያገኘችው መረጃ ደግሞ ያው ከሴት ጋር እንደሆነ ነው የተናገረችው። እንደ ሴት ይሰማል። በምታምኑ ሰው፣ በምትወዱ ሰው፣ የኔ በምትሉ ሰው እንደዚህ አይነት ነገር ስታዩና ስትሰሙ እንደ ሴት ያማን ልብ ይሰብራል። ግን ይህ ነገር የተደረገው ሀይሚና ብሩኬ ለመለያየት ሆን ተብሎ ሴራ ተሰርቶ ተቀናብሮ የመጣ ቪዲዮ ወይም የተላከች ሴት ልትሆን ስለምትችል ነውም። ደግሞ ለምን መሰላችሁ? አሁን ሀይሚ ዛሬ ተናገረች። ብሩኬን ደግሞ ዝቅ አድርጋችሁ መናገር የለባችሁ። እሱ ራሱ መጥቶ እውነታውን እስካልተናገረ ድረስ እውነታው ማንጋ እንደሆነ የተቀናበረ ነው ወይስ እሱ እውነት አድርጎት ነው የሚለውን ነገር እስከምታውቁ ድረስ ማንኛቸውም ላይ ለመፍረድ አትቸኩሉ። በቃ እሷ ትክክል ናት፣ እሱ ስህተተኛ ነው፣ እሱ ትክክል ነው፣ እሷ ስህተተኛ ናት። መሳደብ፣ ማንቋሸሽ ተገቢ አይደለም። ምክንያቱም ብሩኬና ሀይሚ እንደዚህ ቀላል የሚባል ፍቅር ውስጥ አይደሉም ያሉት። ብዙ ዋጋ የተከፈለበት ፍቅር ነው። ግን ይህም ፍቅር ለማፍረስም ሆነ እነሱን ለማላየት በጣም ብዙ ርቀው የሚሄዱ ሰዎች አሉ። ከዚህ በፊትም ተናግረዋል። እነሱን ለማላየት እኮ ብር ተከፍሏቸውም እኮ ለማላየትም የተቀጠሩ ሰዎችም እንደነበሩ እኮ ተናግረዋል ከዚህ በፊት ማለት ነው። እና ይሄ ሆን ተብሎ የተቀናበረ እነሱ እንዲለያዩ፣ ሀይሚዬ ደግሞ እንዲታምን አድርጋ የተሰራ ቅንብር ነው። የሚገርማችሁ ማለት ነው። እኔ በአሁኑ ሰዓት ማንንም አላምንም። እኔ እዚህ ጎረቤቴ ጎረቤት ነን የሴትዬ ያጎቷ ቤት ነው የምሰራው ጓደኛ ማለት ነው። እና እሷ ከፍቅረኛዋ ጋር ተጣልታለች። በምን አትሉኝ? በቅንብር እሷ ሳይሏት እዚህ ከሆነ ወንድ ጋራ አቀናብራ ላከችለት ማለት ነው። እሷ እኮ አታውቀውም ልጁን። ዝም ብላ አቀናብራ ላከችለት ለፍቅረኛዋ ማለት ነው ከዛ በኋላ እሳት ሆነ ማለት ነው። ለካ ከማንም ወንድም ጋር እንደዚህ እየሆንሽ ነው እንደዚህ እንትን ያልሹ ምናም ብሎ በዛ የተነሳ ተለያይተው አይቻለሁኝ። እኔ እውነቴን ነው የምላችሁ፣ በአሁኑ ሰዓት ማንንም እንዳታምኑ፣ ማንንም ማለት ነው። በአይናችሁ በብረታችሁ፣ ወይም ያነ ባለጉዳዩ ሰው መጥቶ አዎ ይሄ ይሄን ነገር አድርግ ያለው ብሎ እስካልተናገረ ድረስ ሰዎች ምንም አይነት መረጃ አምጥተው ቢሰጧችሁ እንዳታምኑ። በአሁኑ ሰዓት ማንንም እንዳታምኑ። በቃ ጽሁፍ ብትሉ፣ ፎቶሾፕ ብትሉ በዚህ በምንድ ነው የሚቀናበረው በሱ እየተቀነባበረ በቃ እውነተኛ አድርገው አቀናብረው አምጥተው ቁጭ አደርጉላቸዋል። በጣም ብዙ ሰው ትዳሩ እየተበተነበት ያለ ጓደኝነት እየተበተነበት ያለ ፍቅረኛ እየተበታተነበት ያለበት ሁኔታ ቢኖር በዚህ በቅንብር ፈቶ እንደዚህ እንደዚህ እየተባለ በጣም ብዙ ሰው በዚህ አይነት ነገር እየተሸወደ ነው። ስለዚህ ቅመም እየኔ ውድ እንደ ሴት ያማል፣ ስታስቡት ያማል። እውነት ነው የምላቸው። ግን ደግሞ ብሩኬ የመጥቶ እውነታውን እስኪናገር ድረስ ደግሞ መጠበቅ አለብን። ማንኛቸውንም ማንቋሸሽም ሆነ መሳደብ የለባችሁም። አብሶ እዚህ ትክታክ ላይ ያላችሁ ሴቱ ናችሁ ሴትን ምትሳደቡ። እውነቴን ነው ሁል ጊዜ ነው የምላችሁ። ደግሞ ዋጋችሁን በሰማይ ታገኙታላችሁ። ሴት እኛ ሴቶች ለመሰበርም፣ ለመደሰትም፣ ለማዘንም በጣም ቅርቦች ነን። እኛ ሴቶች ግን ደግሞ እንደዚህ አይነት ነገር በማንኛችንም ህይወት ውስጥ እኮ ይሄ አንኳኩቶ የሚመጣ ነገር ነው ምንም አይነት ፈተና ሊሆን ይችላል ግን ሴቱናቹ በሴት ላይ አትፍረዱ የሰው ህይወትን አትበጥብጡ ሰው ሰርቶ ስለተለወጠ ተዋዶ ስለኖረ ተፋቅሮ ስለኖረ ግን እናንተ ሰው እኮ እኛ አባቶቻችን ሲያወሩ ዋሽቶ ያስታርቃል ነው የሚባለው አደለ እናንተ ደግሞ ዋሽታች ታጣላላችሁ ሰው ማለት ነው ስለዚህ እስኪ ተረጋጉ። ለመፍረድም አትቸኩሉ፣ ለመናገርም አትቸኩሉ። ሁሉንም ነገር እውነታው ሲመጣ እያንዳንዱ ሰው በየመጣበት ነገር ነው መነገር ያለበት። እከሌ ትክክል ነህ፣ እከሌ እንትን ነሽ፣ ብሩኬ ትክክል ነህ፣ ሀይሚ ስህተት ነሽ፣ እሷ ስህተት ናት፣ እሱ ትክክል ነው፣ እሱ ስህተት ነው፣ እሷ ትክክል ናት፣ እያላችሁ በማታውቁት ነገር ውስጥ እየገባችሁ የሰው ህይወት አታመሰጋግሉ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዜት ይበልልኝ። እንግዲህ ዛሬ ሀይሚዬ እየመታለች። እውነት ለመናገር ይህን ጉለቀም በጣም ደብሮኛል፣ ጨሪቃዎች አለመምጣታቸው። እንግዲህ የምትወዷቸው ሰዎች ድብርቱ እንዴት እንዳደረጋችሁ ታውቁታላችሁ። እውነት ለመናገር እና ሰው መውደድ በጣም ከባድ ነገር ነው። ዛሬ ደግሞ ሀይሚዬ መታ እውነታውን ተናግራለች። እና ይህ ነገር እኔ በቃ እነሱን ለማለያየት ሆን ተብሎ የተቀናበረ ሴራ ነው እኔ እንደሚመስለኝ ማለት ነው። ለማመን በጣም ነው የሚከብደው። ግን ደግሞ ሀይሚዬ ተነጋግራችሁ ችግሩን ብትፈቱት እውነታውን ደግሞ ከሱ ብሰሚ ጥሩ ነው ብዬ አስባለሁ። በእርግጥ ነው በጣም ከባድ ነው፣ እንደዚህ አይነት ነገር ለሴት ልጅ በጣም ይከብዳል። ግን ቢሆንም ደግሞ ከባለቤቱ እውነታውን መረዳትና ማወቅ ደግሞ ግድ ነው ብዬ አስባለውኝ። ሀይሚዬ ደግሞ በጣም ጠንካራ ልጅ ነሽ፣ በጣም ጀግና ሴት ነሽ። ለብዙ እህቶች ተምሳሌ ትምህርት ሆኒ፣ በጣም ጠንካራ የትንሽ ትልቅ ጀግና ሴት ነሽ። እውነቴን ነው የምልሽ እና ሁሉ ጊዜ ነው ምለው ስለ ሀይሚና። እግዚአብሔር ሰላሙንም ፍቅሩንም ያምጣላችሁ። የጨሪቃ ፋሚሊዎች ደግሞ አትከፋፈሉ ነገሮችን እስከ መጨረሻው ድረስ አይታችሁ ለመናገርም ለመፍረድም እንትን አትበሉ፣ አቸኩሉ፣ ቀስ ብላችሁ ሳትከፋፈሉ፣ ስህተት እንኳ ቢሰሩ እነዚህ ልጆች እነዚህን አንድ ማድረግ ማፋቀር፣ ማዋደር ነው ያለባችሁ ብዬ ነው የማስበው።